በአርበኛ ሀብቴ ወልዴ የሚመራው በአፋ ባሃ በላይ ዘለቀ ህዝና በአርበኛ ደረጀ በላይ የሚመራው በአፋህድ ጎንደር ጠቅላይ ግዛት ህዝብ በጋራ በመሆን በማክሰኝት ከተማ በሶስት አቅጣጫ በከፈቱ ጥቃት በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወታደሮች ሙትና ቆስለኛ መደረጋቸው ታወቀም። መብረቃዊ እርምጃ ነው በተባለው በዚህ ውጊያ የፋኖ ኃይል ወደ ከተማዋ ሰርጎ በመግባት የጠላት ብልጽግና ቡድን ወታደራዊ ካምፖችን ማውደም የቻ ሲሆን በተመሳሳይ የጥላት ኃይል ራሱን ማትረፍ አቅቶት ደንበርብሩ ወጥቶ መዋሉ ታውቋል። መረጃውን በዝርዝር ይዘነዋል። በተመሳሳይ ሁለቱ ግዙፍ እዞች በጋራ በመሆን በምዕራብ በለሳ አበየና ድርቃ እንዲሁም ልደታ በተባሉ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው ወታደሮች መገደላቸው ተገልጿል። የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ እና የአማራ ፋኖ ሕዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በጋራ በመሆን ከቀናት በፊት በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በወሰዱት ጠንካራ እርምጃ ከ60 በላይ የአገዛዙ ወታደሮች ሲገደሉ ከ48 በላይ የሚሆኑት ደግሞ ስለ መቁሰላቸው መረብ ሚዲያ መዘገቡ አይዘነጋም። ሁለቱ እዞች እርቅ ከፈጸሙ ወዲህ ያን መራርና ኃያል ክንዳቸውን በ ጥላት ላይ ማሳረፋቸውን ቀጥለዋል። መረጃዎቹን በዝርዝር አጠናቅረን ይዘናቸዋል። በተያያዘ ዜናም በጎንደር አምባ ጊዮርጊስና አዲስ ዘመን ከተሞች ላይ ከትላንት ምሽት ጀምሮም ዛሬ ውሎውን በሶስት አቅጣጫ ከባድ ተጋድለው እየተደረገ መሆኑ ታውቋል። ከፍተኛ የጥላት ክምችት አለባቸው በተባሉት በሁለቱ ከተሞች ላይ ፋኖ እጅግ ስልታዊና ፈጣን የተባለም የውጊያ ስልት ተጠቅሞ በጥላት ላይ ከባድ ጥቃት በመፈጸም ድል ተቀዳጅቷል። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጥና ይስጥልኝ። የተከበራችሁ አድማጭ ተመልካቾቻችን እንደምን አረፈዳችሁ እንደምን ዋላችሁም? የዛሬ ጥቅምት ታያ 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረግ ያደረጋችሁን አዘንጎ እያለን ወደ መረጃዎቻችን እናልፋለን። አብራችሁን እቆዩም። ቀዳሚ ወዳደረግነው መረጃችን እናልፋለን። በአርበኛ ሀብተወልድ የሚመራው በአፋ ባህ በላይ ዘለቀ ህዝብና በአርበኛ ደረጀ በላይ የሚመራው በአፋር ጎንደር ጠቅላይ ግዛት ህዝብ በጋራ በመሆን በማክሰኝት ከተማ በሶስት አቅጣጫም በከፈቱ ጥቃት በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወታደሮች ሞትና ቆስለኛ መደረጋቸው ታወቀም። መብርቃዊ እርምጃ ነው በተባለው በዚህ ውጊያ የፋኖ ኃይል ወደ ከተማዋ አሰርጎ በመግባት የጠላት ብልጽግና ቡድን ወታደራዊ ካምፖችን ማውደም የቻለ ሲሆን በተመሳሳይ የጠላት ኃይል ራሱን ማትረፍ አቅቶት ድንብርብሩ ወጥቶ መዋሉ ተገልጿል። በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ስር የሚገኘው ጥቁር አንበሳ ክፍለ ጦርና በአፋር ጎንደር ጠቅላይ ግዛት እዝ ስር የሚገኘው አጼዎቹ ክፍለ ጦር ዛሬ ጥቅምት ሃያ 2018 ዓ ም ከንጋት ጀምሮ በማዕከላዊ ጎንደር ዞን በጎንደር ዙሪያ ወረዳ ስር በምትገኘው በማክሰኝት ከተማ ሰፍሮ በነበሩ እያገዛዙ ወታደሮች ላይ በሶስት አቅጣጫ ጥቃት በመክፈት ባደረጉት ተጋድሎ በርካታ የጸረ አማራው ብልጽግና ቡድን ወታደሮችን መግደላቸው ተነግሯል። ተገኝተዋል። ወንድማማቾቹ የሁለቱ እዝ ፋኖዎች ወደ ከተማ ዘልቀው በመግባት በካድሬዎችናም ለነውረኛው ስርዓት በሚያገለግሉ ወታደሮች ላይ ጠንካራ እርምጃ በመውሰድ ታላቅ ድል ተቀዳጅተው መዋላቸውን ነው መረ ሚዲያ ለማረጋገጥ የቻለውም። በውጊያው በርካታ ቁጥር ያላቸው የጡት ቆራጩ ብልጽግና ቡድን ተላላኪ ወታደሮች የተገደሉ ሲሆን በርካቶች መቁሰላቸውም ታውቋል። በተመሳሳይ መረጃም ሁለቱ ግዙፍ ዞኖች በጋራ በመሆን በምዕራብ በለሳ አበየና፣ ድርቃ እንዲሁም ልደታ በተባሉ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው የአገዛዙ ወታደሮች መገደላ ቸው ተሰምቷል። በውጊያው የተገደሉ የጥላት ብልጽግና ቡድን ወታደሮች አስከሬ ናቸው በልደታ ቤተክርስቲያን ስርዓተ ቀብሩ መፈጸሙ ነው የተነገረው። በአርበኛ ሀብቴ ወልዴ የሚመራው በአመረፋኖ ብሔራዊ ኃይል በላይ ዘለቀ ህዝ ዳግማዊ ቴዎድሮስ ኮር ስር ከሚገኙት ከጎንደር የበጋሻው ክፍለ ጦርና ከጥቁር አንበሳ ክፍለ ጦር የተወጣጡ ብርጌዴዎች እንዲሁም በአርበኛ ደረጀ በላይ የሚመራው በአፋር ጎንደር ጠቅላይ ግዛት ስር የሚገኙ ክፍለ ጦሮች በጋራ በመሆን ትላንት ጥቅምት 19 ዓ ከረፋር ጀምሮ እስከ አመሻሹ በምዕራብ በለሳ አበየ ድርቃና ልደታ በተባሉ አካባቢዎች ላይ በወሰዱት እርምጃ በርካታ ቁጥር ያላቸው የጸረ አማራው ብልጽግና ቡድን ወንበር አስጠባቂ ወታደሮች መገደላቸው ተረጋግጧል። ፈጣንና ልዩ ማጥቃት በተደረገበት በዚህ ውጊያ አገዛዙ የሚመካባቸው ወታደሮቹ ጥቃቱን መቋቋም ከብዷቸው ሙትና ቁስለኛ ከመሆን የተረፉት ወደ አርባያ በለሳ መፈርጠጣቸው ነው የተነገረው። ፋኖ ኦፕሬሽኑን ፈጽሞ አካባቢውን ለቆ ከወጣ በኋላም ከተገደሉ ወታደሮች በተጨማሪ ቁስለኞች ወደ አርባያ በለሳ የመጀመሪያ ደረጃ ሆስፒታል ተወስደዋል ነው የተባለው። በተጨማሪም በውጊያው የተገደሉ የጠላት ብልጽግና ቡድን ወታደሮች አስከሬናቸው በልደታ ቤተክርስቲያን ስርዓተ ቀብር መፈጸሙ ታውቋል። በጎንደር ቀጠና በአርበኛ ሀብቴ ወልደ የሚመራው በአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝና በአርበኛ ደረጀ በላይ የሚመራው በአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ከበርካታ ቀናት ውይይትና ንግግር በኋላ ጥቅምት አራት 2018 ዓ ም ወንድማዊ እርቅ መፈጸማቸውን መረብ ሚዲያ በወቅቱ መዘገቧ አይዘነጋም። ሁለቱ የጎንደር ቀጠና ደረጃ ቶች ከበርካታ ቀናት ውይይትና ንግግር በኋላም በአማራ ህዝብ ላይ ተደቀነውን የሕልውና አደጋ ለመመከት የሚያስችል ልባዊና ወንድማዊ እርቅ መፈጸማቸውን ነው በወቅቱ በዘገባችን ጠቅሰን የነበረው። ሁለቱ አደረጃጀቶች ላለፉት ሁለት ዓመታት በውጭና በውስጥ ሰርጎ ገቦች በእጅጉ ሲፈተኑ የቆዩ መሆኑ የሚታወቅ ሲሆን የጥላት እጆችን በመቁረጥ ከጥቅምት 4 2018 ዓ.ም ጀምሮ ታላቅ ምስራች ካሰሙ በኋላ በጋራ በመሆን በጥላት ላይ ያን መራር እናም ሀያል ክንዳቸውን ያለ ረህራሄ ያሳረፉ ይገኛሉ። እነዚህው ሁለት ዕዞች በጋራ በመሆን ከቀናት በፊት በማዕከላዊ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በወሰዱት ጠንካራ እርምጃ ከ60 በላይ ያገዛዙ ወታደሮች ሲገደሉ ከ48 በላይ የሚሆኑት ደግሞ ስለመቁሰላቸው መረብ ሚዲያ በማህበራዊ ትስስር ገጹ መዘገቡ አይዘነጋም። በማዕከላይ ጎንደር አለፋ ወረዳና በምዕራብ ጎንደር ቋራ ወረዳ በተደረገው ውጊያም በበላይ ዘለቀ ህዝብ በኩል የበይሰው ካሳ ኮር በአርበኛ በሊሁን የሚመራው የቋራ ኦሜላድ ክፍለ ጦርና በጎንደር ጠቅላይ ግዛት ህዝብ በኩል ደግሞ በቅጽ ስሙ አባ ቁስቁስ በመባል በሚጠራው በአርበኛ ክንዱ የተመራው የፋኑ ኃይል ግራቀኝ በመጣመር በደለጎ ከተማ የመሸገውን የጠላት ሰራዊትን ዶጋመድ ማድረጋቸው ታውቋል። በዚህ ውጊያ ከ60 በላይ የአገዛዙ ወታደሮች ሲገደሉ ከ48 በላይ የሚሆኑት ደግሞ መቁሰላቸው ተረጋግጧል። በተያያዘ ዜና በጎንደር አምባ ጊዮርጊስ እና አዲስ ዘመን ከተሞች ላይ ከትላንት ምሽት ጀምሮ ዛሬ ውሎውን በሶስት አቅጣጫ ከባድ ተጋድለው እየተደረገ መሆኑ ታውቋል። ከፍተኛ የጠላት ክምችት አለባቸው በተባሉት በሁለቱ ከተሞች ላይ ፋኖ እጅግ ስልታዊና ፈጣን የተባለ ውጊያ ስልት ተጠቅሞ ከባድ ጥቃት በመፈጸም ድል ተቀዳጅቷል። ውጊያው አሁንም ተጠናክሮ የቀጠለ ሲሆን ዝርዝሩን በቀጣይ ዜና ወጃችን ይዘን የምንቀርብ ይሆናል። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ወደ ሌላኛው መረጃችን እናልፋለን። ለኦህዴድ ብልጽግና ተላላኪ ለሆነው ለበአዴን ቡድን ተላላኪ ከሆነ የምንሻይል መካከል መካከል ሻለቃ መሪውና ብሬን ተኳሹን ጨምሮ 11 የሚሊሻ አባላት ከነሙሉ ተጥቃቸው ፋኖን ተቀላቀሉ። የተላላኬ ተላላኬ በመሆን በህዝባቸው ላይ ህልቆ መሳፍርት ግፍና መከራ ሲፈጽሙና ሲያስፈጽሙ የነበሩት የሚልሻ አባላቱም በክህደትና በባንዳነት ባር ተዘፍቆ ከመቅረት ይልቅ ቢረፍድም ሴራው ገብቶናል ገብተናል ሲሉ ተናግረዋል። በዚህም የፖሊስ አዛዡና የሚልሻ ጠርናፊው ሻለቃ ምስጋናው ነው፣ የሚልሻ አመራሩ ኮንስታብል የኋላው ግርማይ፣ ብሬን ተኳሹ ወርቋ ደሴን ጨምሮ ሌሎች ስምንት የሚልሻ አባላት ጡት ቆራጩ የብልጽግና ቡድንን በመቃወም በደህናም ደወርቅ ዱራ ግንባር ከተሰጣቸው የስምሪት ቀጠና ከነሙሉ ትጥቃቸው በመጥፋት በአፋባሃ ባሃ ምኒልክዝ ላስታሳምነ ኮር ዋክሹም ብርጌድን ተቀላቅለዋል ሲል የእዙ ህዝብ ግንኙነት መምሪያም ለመረሚዲያ በላከው መረጃ አስታውቋል። የሚሊሻ አባላቱ አንድ ስኪ፣ አንድ ምንሽር፣ አንድ ኢንፎርቲም፣ ስምንት ክላሽንካው መሳሪያ፣ 330 የክላሽ ተተኳሽ፣ ስድስት የእጅ ቦምብ፣ አርባ የስኪ እና ና የምንሽር ተተኳሽ፣ 11 የወገብ ትጥቅ እንደያዙ ነው ፋኖን የተቀላቀሉት ሲል የእዙ ህዝብ ግንኙነት መምሪያም ለመረ ሚዲያ በላከው መረጃ ጨምሮ ገልጽ

በተያያዘ ዜናም ከ50 በላይ የጸረ አማራው ብልጽግና ቡድን መከላከያ ሰራዊት አባላት ከነሙሉ ተጥቃቸው ፋኖን ተቀላቀሉም። በአማራ ሕዝብ ላይ ጡት እስከ መቁረጥ የሚያደርስ ጥላቻ ላለበት አገዛዝ ቡድን አናገለግልም በሚል ፋኖን ከተቀላቀሉት ከ50 በላይ ወታደሮች መካከል አንድ የሻለቃ አዛዥን ጨምሮ 11 የሻምበል አመራሮች እንደሚገኙበት መረም ሚዲያ ለማረጋገጥ ችሏል። የመከላከያ ሰራዊት አባላቱ 46 ጥቁር ክላሽንኮቭ መሳሪያም 11300 650 የክላሽ ተተኳሽ እንዲሁም ዘጠና የእጅ ቦምብ በመያዝ በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አጼ ምኒልክ ዕዝን ስለመቀላቀላቸው የእዙ ህዝብ ግንኙነት መምሪያም ለመረሚዲያ ሚዲያ በላከው መረጃ አስታውቋል። ወታደሮቹ ፋኖን የተቀላቀሉት ባለፉት ተከታታይ ቀናት መሆኑንም የእዙ ህዝብ ግንኙነት መምሪያም ለጣቢያችን በላከው መረጃ ጨምሮ ገልጿል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥቅምት 20 2018 ዓ.ም ይዘናቸሁ ነበሩ ነበር መረጃዎቻችን የመረጃዎቻችን እነዚህን ይመስሉ ነበር። ከቀሪ የጣቢያችን ዝግጅቶች ጋር ቸር ቆዩ። ያለን ይያለን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አዘንጉ። ቸር ቆዩ።